እግዚአብሔርን በቃ እንደዚህ መቶ ምናምን መቶ ሀያ አምስት ነው መቶ ስንት ነው የነበሩ ልጆቹ መቶ ሀያ ስምንት እንግዲህ በቃ እኔ በቃ ቀናሁ፣ እግዚአብሔርን ቀናሁ። ታውቃለህ እኔ በህይወቴ በርስደይ አረኔ እኔ በርስ አረ ስነ ስርዓት እንደም ከሳለሁ እንደ ስላልከኝ እከሳለሁ፣ አሌክስ እግዚአብሔርን ከሳለሁ። እድሜሽን ስንት ነው ሳይሆን፣ እድሜ ችግር የለውም። እኔ እናገራለሁ እድሜ ምናምን እናገራለሁ። ግን ልደቴ አክብሬ ስለማላቅ አውቀዋለሁ። ልደቴ የተወለድኩበት አውቃለሁ። ግን አክብሬ አላውቅማ በቃ አክብሬ አላውቅም በቃ። ለእዛ እኔ አልናደድም ታውቃለህ። በቃ አልናደድም። ማርያምን ግን በቃ የሆነ በቃ የአንተ አይቼ ደስ ብሎኛል። እግዚአብሔር ማርያምን የሌሎቹ ያለው ምናምን ደስ ብሎኛ አያውቅም። ያንተ ግን ዛሬ ደስ ብሎኛል። ለማሽቃበጥ ምናምን ሳይሆን ኖ በቃ ደስ ብሎኛል። ገባ። እነዚህ ልጆች በቃ ምግብ በልቶ ይውል በቃ ደስ ብሏቸው ጨፍሮ ምናምን አስበዋል ብሎ እግዚአብሔር። አያቴ ነበር፣ አያቴ ነበር አያሉትም ነገራቸው ብቻቸውን አይብሉ፣ ብቻውን ይበላ፣ ብቻውን ይሞት፣ እያ እውነታቸው ነው። ዳሮ ሚዲያ ተከታታዮች በሙሉ እንዴት ናችሁ? ዛሬ ደግሞ የአሌክስ ልደት ነው ይዤላችሁ የመጣሁት። ነገር ግን የአሌክስ ከአሌክስ ልደት ያደረገው ነገር ከሱ ሁላችንን እንድንማር ነው ማለት ነው። ምክንያቱም ብዙ ሰው በቲክቶክ ላይ መጥቶ የሚናገረው እንደዛ አይነት ሰው ቁም ነገር ያለው ለሕዝብ፣ ለተቸገረ የማያስብ መስሎ የሚሰማኝ ሰዎች ብዙ አለን ከእኔ ጀምሮ ማለት ነው። ነገር ግን ብዙ ሰው እንደውም ከኛ እነሱም ይበልጣሉ። ምክንያቱም እኛ አሁን እኔ በጣም ነው ደስ ያለኝ፣ በጣም ነው ደግሞ የተገረምኩትና የተደነቅኩት ማለት ነው። ምን ነው አሌክስ በልደቱ ቀን ያደረገው፣ ምክንያቱም በአሁን ጊዜ የምናየው ሰርግ ይሁን ልደት ይሁን ምን ይሁን የሚያደርግ ድግስ ማደርገው ብዙ ነገር አድርጎ በቃ በየአዳራሹ የሚያደርጉት ነገር ብዙ የተቸገረ ሰው እያለ እንደዛ የሚያደርጉት ሰዎች አሉ። ባው በዚሁ ጊዜ ሰዎች እንደዚህ እያደረጉ እያሉ ግን አሌክስ ያደረው ነገር በጣም ይደነቃል። እኔ እንደው አልጠበቁትም ካልጠበቁት በላይ ነው በጣም ደግሞ ደስ የሚል ነውና ሁላችንን ከዚህ ልጅ እንድንማር በጣም አስተዋይ ነው አሌክስ። የምር እኔ እንጃ እንደዚህ አልመሰለኝም ነበር፣ ነገር ግን አሁን ይበልጥ ይበልጥ አከበርኩት ማለት ነው። እንኳንም የኛ ሆነ አልኩና ሁላችንን ከሱ ያደረገው ነገር ብንማር በጣም ደስ ይላል። ሰው ካለው በልደት ይሁን ልደት ማክበር ጥሩ ነው፣ መልካም ነው ነገር ግን ልደት ስናደርግ ልደታችን ስናከብር ስናገባ በሰርጋችን ወይም ደግሞ የልጃችን ጥምቀት ካለን በቃ የሆነ ድግስ ሲኖረን ከተቸገሩት ጋር እውነን ስናደርገው የእውነት ለራሳችን ደስ ይነላል። የእውነት አንድ ሰው የምር ነው የሚላቸው በውስጣቸው የሚሰማን ስሜት ለየት ይላል። ለተቸገሩት አንድ ለተቸገረ ሰው ስትረዳው ና በቃ በሱ ደስ ስለሚለው እሱ በቃ ደስ ስላለው ላንተ ይበልጥ ደስ ይላል ማለት ነው እና እኛንም እንደዛ ብናደርግ በጣም ለኛም ደስ የሚል ነው፣ ለእግዚአብሔርም ደስ የሚያደርግ ነው። ለሚረዳው የተቸገረው ራሱ ደስ ይለዋል እና ሶስት ነገር ነው የምንጠቀመው፤ እግዚአብሔርን ደስ ይለዋል፣ እኛም ደስ ይለናል፣ የተቸገረው ወገናችንን ደስ ይለዋል። እና ሁላችንን እንደዛ ብናደርግ እላለሁ በጣም ደስ ይላል። በአሁን ጊዜ የውነት የምር እንጃ፣ እኔ ብቻ ነው የሚመለከተው ወይ ሁላችን እያየን ነው? እኔ ብቻ አይደለም የሚዳ ሚዳ የሚያየው ና ሁላችን እያየን ነው። በአሁን ጊዜ ሰው ምን ያደርጋል? ሰው ያደረገውን ነገር ሳይሆን ማድረግ የምንችለው ነገር ማድረግ ነው። ምክንያቱም እግዚአብሔር እኛ ይጠይቀናል። ከስድስቱ ቃላቶቹ አንዱ ምንድን ነው እርቦኛል፣ ተርብ ያለው እና አላበላችሁም፣ ተጠምቻለሁ፣ አላጠጣችሁም የሚል ነው። እና ይህን ቃል ብንፈጽምም ልንፈጽም አያስቸግርም፣ የምር አያስቸግርም። ምክንያቱም የሆነ ድግስ ምናምን ስናደርግ ሰርግ ወይም ጥምቀት፣ የልጃችን ወይም ልደታችን ስናከፍ የምናደርገው ነገራችን የምንገዛው ሁሉም ነገር አስቡት አጥተን አይደለምና ስላገኘ አይደለም ለተቸገረ ለድሀ የምትረዳው ስላገኘ ሳይሆን ካለህ ነው የምታካፍለው። እና እኛም ሁላችን እንደዛ ብናደርግ የምር እርስ በእርስ በርሳችን የተቸገሩ ወገነቻችን ወገኖቻችን ብንረዳ ብናግዝ ጥሩ ነው መልካም ነው ብዬ አስባለሁ። እኔ እና እኔም አላደርግም ግን ከአሁን በኋላ ሁላችን አውቀን የምር ሁላችን እናውቃለን ለተቸገሩ ለመርዳት፣ ግን ለመተግበር በጣም ነው የሚከብደንና እኛም ብናተግብር የአሌክስ አምሳያ እንሆንላለሁ። ከዛሬ ጀምረን ሁላችን አሌክስን ያደረገው ነገር ብናደርግ የምር ሁላችንን እንደዛ ብናግዝ አንድ እንደዛ አንድ እንደዛ የሆነት በሀገራችን ላይ የተራ ወይም የተቸገረ ሰው አይኖርም ነበር። ግን በቃ ሁላችን ራስ ወዳድ ስለሆነም ሁላችንን አይደለም ግን የሚያግዘው እየተወሰነ እና ሁላችን እንደዛ እናደርግ። መልካም ልደት አሌክስ። ደሞ ወርቅ ናት የወለደች፣ ሺሁን ዘርግ ይለምል ያሰበት ያለምክበት ያለክበት እግዚአብሔር ያደረሰ የተሻገርከው ባህር ይህ ክባቸው ያለፍከው ረጅም ጉዞ ረጅም እድሜና ጤና ይስጥህ። ለእናትህ የምታኩራ ለሀገርህ ምንድን ነው የሚባለው እንደ ጋሻ የምትቆም ያድርግህ መድኃኔዓለም። መድኃኔዓለም የመቤቴ ቅድስት ድንግል ማርያም ያሰብከውን ትሙላለህ። አንተ መልከኛ፣ አንተ ቆንጆ። ቆንጆ ጉዳይ ቆንጆ ይሁን፣ ዘመን ቆንጆ ይሁን፣ ኑሮ ቆንጆ ይሁን። ያሰብከው ይሙላለ እድሜ ጤና ነጻ ሁሉን ያብዛል ያ እንደ እንደ እንደ ሊቢያ ባህር ታፍሶ ወይ እንደ እንደ ተሻገርከው ባህር ታፍሶ የማያልቀውን እድሜና ጤና ይስጥ የወደድከውን እቀፍ አግኝ ያለፍከበት መከራ ሁሉ የምታጭደው የዘር የተዘራ ያማረ ያበቀለ ፍሬ ያፈራ ይሁን ወንድሜ እግዚአብሔርን በቃ እንደዚህ መቶ ምናምን መቶ ሀያ አምስት ነው መቶ ስንት ነው የነበሩት ልጆቹ መቶ ሀያ ስምንት ስ እንግዲህ በቃ እኔ ቀናሁ፣ እግዚአብሔርን ቀናሁ። ታውቃለህ እኔ በህይወቴ ያ በርስ እንደም ስነስርዓት እንደውም እከሳለሁ፣ እንደዚህ ስላልከኝ አሌክስ፣ እግዚአብሔርን እከሳለሁ። እድሜ ችግር የለውም እኔ እናገራለሁ፣ እድሜ ምናምን እናገራለሁ። ግን ልደቴ አክብሬ ስለማላቅ አውቀዋለሁ ልደቴ የተወለድኩ በት አውቃለው ግን አክብሬ አላውቅማ አክብሬ አላውቅም። በቃ ለዛ እኔ አልናደድም ታውቃለህ፣ በቃ አልናደድም። ማርያምን ግን በቃ የሆነ በቃ የአንተ አይቼ ደስ ብሎኛል። እግዚአብሔርን ማርያምን የሌሎቹ ያለው ምናምን ደስ ብሎኛ አያውቅም ያንተ ግን ዛሬ ደስ ብሎኛል። ለማሽቃበጥ ምናምን ሳይሆን ኖ በቃ ደስ ብሎኛል። ገባ እነዚህ ልጆች በቃ ምግብ በልቶ ይሁን በቃ ደስ ብሏቸው ጨፍሮ ምናምን አስበዋል ብሎ እግዚአብሔር እያለች ነበር። ያሉትም ነገራቸው ብቻቸውን አይብሉ። ብቻውን ይበላ፣ ብቻውን ይሞት።